በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀስዩማን ቀሲስ ምረት ሞላ የደቡብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መምህራችን የኔታ መምህረ መምህራን በጻ አለሙ፣ ሁላችሁም ሊቃውንት ቤተ ክርስቲያን፣ ስለዚህ ታላጎ የተሰበሰባችሁ ሁሉ በልዑል እግዚአብሔር ስም እንደምን አረፈዳችሁ። አሜን። አምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን እያልኩ እንግዲህ በክቡር መመራችንና በዋና ስራ አስኪያጃችን እንደተገለጸው እኔ እስኪ ለሁሉም ታላቁ ሊቅ ቅዱስ ቄረሎስ በተናገረው ቃል መነሻ ላድርግ። ተረፈ ቄረሎስ ምዕራፍ ሁለት ቁጥር ስድስት ወልደነጎድጓድ ነጎድጓድ ተሰማይከ ዮሐንስ ወልደ ነጎድጓድን ባመሰገነበት አንቀጽ የምስጢር ባለቤት ተብልሃል። አብይ ወንኮር አድመጽከታይ ተሰማይ ከሰማይ በታች ልውጥና ድንቅ የሆነ ቃልን ተናገርሃል ማለት ምስጢረ ሥጋዌን ቀዳሚሁ ቃልን ስለተናገረ እንዲህ ብሎ አመስግኖታል። ከዚያ በኋላ ምን ይላል? እይመውት ቃልከ ዮሐንስ ወልደ ነጐድጓድ፣ እንዲህ ብለህ ያስተማርከው ያንተ ትምህርትህ ለዘላለሙ አይሞትም። ርስ ወሞአይል ይያድቅ ቃላቲከ፣ የዘመን ብዛት እርጅና ትምህርትህን አይለውጠውም፣ አይገርለውም፣ ትምህርትህ አይሞትም፣ አያልፍም። ነዋ መጠነዝ ጉባኤ ቅዱሳን ኖሎት በጸሐ ቤከ እነሆ ንዑዳን ክቡራን የሚሆኑ የሊቃውንት አንድነት ከአንተ ዘንድ ተደረገ ይላል። ልክ ወደዚህ ጉባኤን መልሰውና ዮሐንስ ወልደ ነጎድጓድ በተናገረው የምስጢረ ሥጋዌ ትምህርት እንዲህ እንደተመሰገነው በሊቁ በቅዱስ ቄርሎስ እሳቸውም እውነት ለመናገር አንድ የአብነት ተማሪ እንዲህ ዓይነት እቅድ አቅዶ እንዲህ ዓይነት ፕላን ነድፎ ባለንበት ዘመን አንዳንዶቻችን ካለንበት አጥቢያ በማንወጣበት ሰዓት መምህረ መምህራን በፃ ግን ያን ጉባኤ ከሀገር አቀፍ አልፎ ዓለም አቀፍ ጉባኤ ቤት እንዲሆን ለማድረግ የሚሰሩትን ስራ በአይናችሁ ሄዳችሁ ብታዩ ትገረማላችሁ። እኔ እስካሁን ድረስ የአብነት መምህራን በብዛት የሚታወቁት የመጡትን ደቀ መዛሙርቱ ላይ ያስተምራሉ። እሳቸው ያደጉት ከእኔ ጋር በጉባኤ ቤት ነው አብረን የኖርነው የእሳቸው ልዩ የሚያደርገው ያን ቦታ አሁን እሳቸው የሚያስተምሩበትን እኔ ከሰማንያ አራት እስከ ሰማንያ ስድስት ዓመተ ምህረት ከኔታ ሲራክ ዜማ ተምሬበታለሁ። እንደሚያውቁት እዚያ ቦታ ላይ ሌሎቹ እንኳን እንደዚያ ለመስራት ቦታውንም ለማፍረስ ከባድ ነው። ተራና ናደው ገደል ስር ነው። በሚገርም ሁኔታ የሰንበት ትምህርት ቤት የደብረ ታውሪኖች ተማሪዎች፣ የፈቀደ ጊዜ ኮሌጅ ተማሪዎች ጠዋት ጠዋት ከትምህርታቸው በፊት እየሄዱ እየቆፈሩ አፈር እየተሸከሙ አደላድ ነው። እና አሁን ብታዩት፣ እውነት ለመናገር እጅግ የሚያስቀና ነው እና እንደዚህ ላለው ጉባኤ ትብብር ማድረግ ዋናው ዓላማ ከዚ ቦታ ላይ ብቻ ሳይሆን ስለ አንድ አጥቢያ ጉዳይ አይደለም የምነጋገረው፣ ወይም ስለ አንድ ደቡብ ጎንደር ሀገረ ስብከት አይደለም። ሶስት ዋና ዋና ነገሮች አሉ። አንደኛው ታሪክን ማዘከር ነው። ያ ቦታ እንደምታውቁት እንግዲህ ከ68 ዓመት በላይ የኢትዮጵያ በዘመነ መሳፍንት በጨለማ በነበረችበት ሰዓት ታላቁ ንጉሰ ነገስት አጼ ቴዎድሮስ ያን የመሳፍንትን ዘመን ስብርብር አድርገው ጥለው ለኢትዮጵያ የብርሃን አንድነት ያበሩበት ቦታ ነው። ቅባትና ጸጋ እያለ ሲበጠብጥ የነበረውን የቅባትን ሃይማኖት ሊቃውንቱን ለክርክር አቅርበው አከርካሪውን የሰበሩበት ቦታ ነው። ይታወቃል። ይሄ ቁስጥንጥንያስ ሰኮነ ኢትዮጵያ ወኒቀያ ደብረታቦርንያ ተብሎ በጊዜው የተደረገ ቅን ያለ ንጉሱ አጼ ቴዎድሮስ ሊቀጳጳሱ አቡነ ሰላማ በነበሩበት ጉባኤው ተደረገ። ቅባቶች ሃይማኖታዊ መልስ አላገኝም። የቅኔው ሊቅ ደግሞ ልክ ወደዚያ ሄዶ የ325ን የጉባኤ ኒቅያን የ381ን የጉባኤ ቁስጥንጥንያን አዘክሮ ከዛሬ ጀምሮ አለ ቁስጥንጥንያስ ሰኮነ ኢትዮጵያ ወኒቅያ ደብረ ታቦር ነያ፣ ቁስጥንጥንያ ኢትዮጵያን ሆነች ደብረ ታቦር ምንሆን ኒቅያን ሆነች ብሎ ቅኔ የተቀኙ የተቀኘበት ታላቅ ቦታ ነው። ስለዚህ ከዚህ አንጻር ታሪክን በዚህ እናዘክርበታለን። ለወደፊቱም እንደ ቅባት፣ እንደ ጸጋ ሌሎቹም አሁን ያሉት ሃይማኖቶች ሁሉ ሃይማኖት ተከታዮች ሁሉ መብታቸው እንዳለ ሆኖ ነገር ግን የኦርቶዶክስ ተዋህዶ ሃይማኖትን ያለ አግባብ እንዳይተቹ፣ እንዳይነቅፉ እንደነዚህ ያሉ ሊቃውንት ለማፍራት ይህን ጉባኤ ቤት ማጠናከር ከሁላችንም የሚጠበቅ ነው። ሁለተኛው እዚህ ቦታ ላይ ሶስት ነገሮች ዋና ናቸው ብያለሁ። ታሪክን ማዘከር ሁለተኛው ደግሞ የሚሰጠው አንድ የመጽሐፍ ትምህርት ብቻ አይደለም። ቅድም እሳቸው ሲናገሩት በጣም የገባኝ አንዱ ትልቁ ነገር ሀገረ ስብከቱ በኢትዮጵያ ካሉት ከሃምሳ አምስት ከሚበልጡት ሃገረ ስብከቶች በድጓ መምህራን አንደኛ ነው። ድጓ ተምረዋል፣ አቋቋም ተምረዋል። ነገር ግን የሚዘምሩትን ያን የመሰለ ድጓ በትርጓሜ ሳያስረዱን ብዙዎች ያለፉ አባቶች አሉ። አሁን ግን ይህ ጉባኤ ቤት ተስፋፋ ማለት የድጓ ተማሪ ሁሉ ቤተልሔም ከመሄዱ አስቀድሞ ስልጠና ይወስድበታል። ድጓ በመጽሐፍ ቅዱስ እንዴት ነው? መጽሐፍ ቅዱስ በድጓ እንዴት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት ከመጽሐፍ ቅዱስ የወጣ ነው ወይ? ስራ ተማይሌቷ ጸሎተ ቅዳሴ ሁሉ ከመጽሐፍ ቅዱስ የወጣ ነው ወይ ብለው ለሚጠይቁት ሁሉ እዚያ ጉባኤ ቤት ላይ ሙሉ መልሱ ይገኛል። በዚህ ማ የተማሩትን በትርጓሜ ሲማሩት እንዴት ሊጣፍጥ እንደሚችል የሚያውቁ ሊቃውንት ያውቁታል። ሶስተኛ የሀገርን አንድነት መፍጠር ነው እዚያ ቦታ ላይ ምክንያቱም እንደምታወቁት የኢትዮጵያ አንድነት አስራ ዘጠኝ መቶ ከሆነ ዘመን ላይ የተረጋገጠ ወይት ነው። በጼ ቴዎድሮስ ከዚያ ላይ ነው። በኢትዮጵያ ታሪክ እንደሚታወቀው አራት ስመጥር ነገስታት፣ አንዲት ደግሞ ስመጥር ንግስተ ንግስታት ነበሩ። መቸም ጀግንነት እንዳጼ ቴዎዶሮስ፣ ሃይማኖት እንዳጼ ዮሐንስ፣ ትግስት እንዳጼ ሚኒሊክ ግርማ ሞገስ እንደ አጼ ኃይለስላሴ ብልሃት እንደ ትይጣዩት ነው አይደል? እነዚህ ሁሉም ነገስታት አሻራቸውን እዚያ ቦታ ላይ ያስቀምጠዋል። አጼ ቴዎድሮስ ደብረ ልውላን መድኃኔዓለም የሰሩት ቤተ መንግስታቸውን ትተው ነው። ቤተ መንግስትን የነበር መረክረችል የመሳፍንቱ ቤተ መንግስት ነበረ። እሳቸው ኢትዮጵያን አንዳደረጉ የእሳቸው ማዕከላዊ መንግስት መቀመጫው እዚያ ላይ ነው። ተቀምጠው ችሎት ላይ ተቀምጠው በነበረበት ሰዓት ለሃይማኖታቸው ቀናይ ስለነበሩ ሌሊት በህልም ሳይሆን ቀን በራይ ዮሐንስ እንዳየሁ ራይ አንድ ቀይ ሰው ሄዶ ከፊታቸው ቆመ። ተቀመጥ ሲሉት ከእኔ ቦታ ላይ አንተ ተቀምጠበት እኔ ከምን ላይ ልቀመጥ ይላቸዋል። እንዲህ ያለኝማ መድኃኔ ዓለም ነው ብለው ቤተመንግስቱን አፍርሶ ቤተክርስቲያኑ ነው የሰሩት ከዚያ ቦታ ላይ ማለት ነው። ሁለተኛው አጼ ዮሐንስ ለሃይማኖት ታውቃላችሁ። ቤተመንግስታቸው እዚያው ነው፣ ሁርዮርስ ይባላል። ዙፋናቸው አለ። የኢትዮጵያ መንጀር ሰንደቅ ዓላማ ያለ ከዚያ ላይ ነው። የአፄ ምኒልክም አሻራ ደብረታወርዩስ የእቴጌ ጣይቱም የአፄ ምኒልክም አልጋ አለ። አሁን ያለውን ቤተክርስቲያን ያሰሩት ደግሞ ግርማዊነታቸው አፄ ኃይለ ሥላሴ ናቸው። አሁን ያለው አሁን ደብረ ውሉላን መድኃኔዓለም የሚባለው ቤተክርስቲያን የተሰራ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ነው። የእቴጌ ጣይቱ መቼም እሳቸውን በአንድ አካባቢ መወሰን አይመጥንም፣ ፀሐይን በአንድ አካባቢ እንደመወሰን ማለት ነው። እዚያ ተወለዱ። አሁን እዚያ ተወለዱ ብዬ አድንቄ ለመናገር አይደለም ግን ተማሩ። ምን ተማሩ? መዝሙረ ዳዊት ተማሩ፣ ውዳሴ ማርያም ተማሩ። እንዳንድ ዲያቆን ብቻ ሳይሆን እንዳንድ ቄስ ተማሩ። በዚህ የተማሩት ምንድን ነው? የሀገርን ፍቅር፣ የሀገርን አንድነት ነው። ስለዚህ ኢትዮጵያን አሳልፈው ሰጥተዋል? አልሰጡም። ከተባለ አልሰጡም። የአድዋ ድል ዋናዋ ማን ናት ከተባለ እነ መምህር ያደርጋል ባነበባችሁት መጽሐፍ ትገልጹታላችሁ። እውነት ለመናገር ትልቋ የአድዋ ድል ምንድን ማይንድ የምትባለው ንግስተ ንግስታት ጣይቱ ናት። እና ታሪክን ወደ ታሪክ የገባውበት ምክንያት ታሪክ ሞራል ያነቃቃል። ታሪክ የሌለው ሰው ታሪክ አይሰራም። የታሰባውን ቁጥሩን ስላልገለጹት ነው እንጂ ከመቶ ሀምሳ ከተሞች መቶ ሀምሳ ደቀ መዛሙርትን ሲቀጥል ደግሞ ሶስት መቶ አስራ ስምንት ማድረስ ነው በሂደት እንደዚህ ያለው በነገራችን ላይ ያ ማለት በአንድ ሀገረ ስብከት በአንድ ከተማ ላይ ሶስት መቶ አስራ ስምንት የመጽሐፍ ተማሪን ማስተማር ማለት ለመላ ኢትዮጵያ ይበቃል። ምክንያቱም የመጽሐፍ ተማሪ በአንድ አጥቢያ ብቻ አይወሰንም። ይወሰናል ካላችሁ አይወሰንም። ምቹ ሁኔታው ሶስት ነው። አንዱ ትልቁ ምቹ ሁኔታው እዚያ ቦታ ላይ ጉባኤ ቤቱን ማስፋፋቱ ምንድን ነው ካላችሁኝ፣ በትክክል ስለማውቀው የሀገረ ስብከቱ ሕዝብ እንደ ሌሎች አህጉረ ስብከት ሕዝበ ክርስቲያኖች ከ1485 ዓመት በላይ ካብነት ተማሪ ጋራ ህይወቱ የተዋሃደ ነው። ከቅዱስ ያሬድ ጀምረን ብንነሳ ከቅዱስ ያሬድ ጀምሮ እስካሁን ድረስ የዝማሬ ማስተማር መምህራን አራ ስድስት ናቸው። አሁን እስካሉት እስከየኔታ እስከ የኔታ መጋቤ ብርሃናት ፈንታ ድረስ ጣና ቂርቆስ ይታወቃል፣ የቅዱስ ያሬድ ድጓ ያለበት ስለዚህ ቅዱስ ያሬድ ድጓ የሚያስተማርበት ዝማሬ ማስተማር የሚያስተማርበት ከዚያን ጊዜ ጀምሮ ህዝበ ክርስቲያኑ የሚመጣውን ተማሪ ሁሉ እንደ ልጅ አድርጎ የሚያስተምርበት ከዚህ መጣ ከዚህ መጣ ሳይባል ሊማር የመጣ ተማሪው ሁሉ በኢንተስማ ለማርያም ብሎ ሲለምን ሁሉም ሰው ያለውን እየዘከረ የሚያስተምርበት እጅግ አስፈላጊ የሆነ መላ ኢትዮጵያውያንን ሊያሰባስብ አንድ ሊያደርግ የሚችል ጉባኤ ቤት ነው። እንኳን ረዳት አግኝቶ ጉባኤ ቤቱ ዓለም አቀፍ ግንዛቤ አግኝቶ ይቅርና ብቻቸውን እንኳን እውነት ለመናገር ከቤንሻንጉል ጉሙዝ እዚህ ደቡብ ክልል የዲዮ ኦሮሚያ ክልል እስካሁን ድረስ መጽሐፍ እየተማሩ ሄደው ከሀገራቸው ወንጀል ሲያስተምሩ ማየት ይሄ እንደ ቀላል የሚታይ ነገር አይደለምና። ሁለተኛው እንዳልኳችሁ የህዝበ ክርስቲያኑ ከተማሪ ጋር ያለው አንድነት የጠነከረ ነው። አንድ መቶ ዓመት አይደለም፣ አንድ ሺህ ዓመት አይደለም፣ ባነበብኩት ታሪክ ተናግሬያለሁ። ሌላው የአየሮ ጸባይ እሳቸው እንትን ያሉት መቃብር ቤት ሲያድሩ ነው እንጂ የአየሮ ጸባይ ወተት ነው። በጣም እየተለየ ነው እውነት ለመናገር በጣም የተለይ እንደው መዛ ሄዶ የሚማር ተማሪ ትምህርቱ ይገለጽለታል። ተማሪ የሚጨናነቅ በረሃ ላይ ሲሆን ነው። ታውቃላችሁ አይደል? በረሃ ሲሆን ሙቀት ሲሆን ያጨናንቃል። በጣም ልዩ የሆነ የአየር ጸባይ ያለው ነው ምቹ ነው። በየዓመቱ ደግሞ ልክ አሁን ዝክረ ኒቂያ እንደተባለው ለወደፊቱ ማይከል ነው። በነገራችን ላይ በክልልም ደረጃ አሁን ሰላም ሲጠፋ ነው እንጂ ሰላም በነበረበት ሰዓት አብዛኛውን የአማራ ክልል የመንግስት ሰራተኞች ስብሰባ ሲባል ማንን የሚፈልጉት ታውቃላችሁ? አይደል? ደብረ ታቦር ነው። ማይከል ነው እንደሁሉ በነገራችን ላይ ኑሮውም ብዙ የተወደደ አይደለም። ማይከል ነው እጅግ ምቹ ስለሆነ ይህን ሁሉ ግምት ውስጥ በማስገባት ለዚህ ታላቅ ጉባኤ ቤት ጥቅምት 16 ልክ ከቀኑ ዘጠኝ ሰዓት ተኩል በግዮን ሆቴል በሚካሄደው ዓለም አቀፍ ጉባኤ ተገኝታችሁ የበኩላችሁን አስተዋጽኦ እንድታደርጉ የበኩላችን አስተዋጽኦ እንድናደርግ እኔም ተምሬ ባደግኩባት ጉባኤ ቤት ስም መልእክቴን አስተላልፋለው። ታሪክ አለን፣ መጻሕፍቱ አሉ፣ ሊቃውንቱ አሉ። የመምህራን አምላክ እርስዎንም ይጠብቅልን እያል ቅድም እንደተናገሩት እዚያ ሶስት ስመጥር ሊቃውንት ብሉይ ተክሌ ብሉይን ተርጉመው፣ አለቃ ተክሌ ሲዘሙት እውነት ለመናገር ሐዲስ ተክሌ ሐዲሳቱን ተርጉመው ልክ እንደ ደብረታቦር ያለውን ዋመሰዱስ ወንጌል አይደል እ ወንጌል እኮ ነው። ያን ተርጉሞ አለቃ ተክሌ ሲዘሙት፣ ራሱ ግሳ ስኩራነ መንፈስ ነቢያት እንደተባለው ይሰክሩ ነበር ይባላል። ይሰክሩ ነበር። ልክ እንደዚህ ወደ መንፈሳዊ ስካር መመለስ አለብን። ስጋዊ ስካርማ አይምሯችን አበላሸው። የመንደር ስብከት እኮ ሀገራችን አበላሸ። ይሄ ግን ዓለም አቀፍ ነው። ከኢትዮጵያ አልፎ ከሌላ ሀገር መጥተው ለሚማሩ ሁሉ የታሰበ እቅር ነው። ልክ እዚህ እንደምታውቁት ማይበረ ጽራጽ ወንዝ ተዋሕዶ የሚል አለ። በስምንት ቋንቋ ስልጥ ነው ልኳል። እንግዲህ ለዋሪያት እንኳን የተገለጸላቸው ሰባ ሁለት ነው አይደል? ያው አንዱን መጀመሪያ ያውቁታል። ልክ እዚያ ጉባኤ ተለይ የሚፈለገው ኢትዮጵያውያንን ሰብሰብ አድርጎ አስተምሮ እንደገና ደግሞ መቼም ውሃ ኮ ዝም ብሎ ከአንድ አካባቢ ተገድቦ አይሁል የማያድርም አይደል? ወደ ሌላ ይሄ መስኖ አይደል? እንደዚያ ሄደው መላ ኢትዮጵያውያን አጠጥተው አረስርሰው፣ የኢትዮጵያ ህዝበ ክርስቲያን ሁሉ ያመነው ጸንቶ፣ ያላመኑት ደግሞ አምነው ልምላሜ ወደ ጽጌ ከጽጌ ወደ ፍሬ እንዲደርሱ፣ በተለይ በተለይ ባለንበት ክፍለ ዘመን የጥንቱ ስሪት እንዳለ ሆኖ ባለንበት ክፍለ ዘመን መጽሐፍ ሳይማሩ ትርጓሜን ሳይረዱ ለወደፊቱ ቤተክርስቲያኒቱን ማስተዳደርም ማስተማርም ስለማይቻል ይህን ትኩረት በማድረግ የበኩላችንን አስተዋጽኦ እንድናደርግ በድጋሜ በልዑል እግዚአብሔር ስም በሊቃውንት አምላክ የበኩሌን ጥሪ አቀርባለው። ስብሐት ለእግዚአብሔር። ይቆየ